ቀነኔ አዱኛ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል የድምፃዊ አንዱዓለም ጎሳ ጠበቃ ተናግሯል። በዛሬው ዕለት በቀነኒ አዱኛ ሞት ዙሪያ ፖሊስ የምርመራ ውጤቶች አሁንም አልደረሱኝም አለ። በዚህ ምክንያት የተጨማሪ የ14 ቀናት ጊዜ እንዲሰጠው ጠይቋል። በፍቅር አጋሩ ቀነኔ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱዓለም ጎሳ በዛሬ ዛሬው እለት በአራዳ ምድብ ችሎት ለሶስተኛ ጊዜ የቀረበ ሲሆን ፖሊስ በችሎቱ የፌዴራል ፖሊስ ፎረንሲክ የምርመራ ውጤቶች አሁንም አልደረሱኝም በማለቱ 14 ተጨማሪ ቀናት ጠይቋል። በዛሬው እለት በችሎቱ የፖሊስ ምርመራ ውጤት ይጠበቅ የነበረ ቢሆንም ፖሊስ የአስራ አምስት ሰዎች ማስረጃ ማሰባሰቡን በመግለጹ ነገር ግን የፎረንሲክ የምርመራ ውጤቶች ስላልደረሱት ተጨማሪ ቀናትን ጠይቋል። የአንዱ አለም ጠበቃ በበኩሉ የቀነ ኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ መገኘቱን አስታውቋል። ተጨማሪ ጊዜ ቀጠሮ መፈቀድ የለበትም አንዱ ዓለም የዋስ መብቱ ሊጠበቅ ይገባል ሲል የድምፃዊው ጠበቃ ተከራክሯል። በተጨማሪም ከስሮቶ የሙዚቃ ስራውን ለፋሲጋ ያቅርብ የሚለው የዩትዩብ ዘገባ የተሳሳተ ነው ሊታረም ይገባልም ብሏል። ፍርድ ቤቱ የሁለቱን ክርክር በመስማት የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል። ከአምስተኛ ፎቅ ላይ ወድቃ ሕይወቷ ያለፈው ቀነኒ አዱኛ በርካቶችን እያነጋገረ ትገኛለች። ሕይወቷ ህልፈት ምክንያት ምንድን ነው የሚለው ዛሬም ለብዙዎች እንቆቅልሽ ሆኖ ቀጥሏል። የድምፃዊ አንዱ አለም ጎሳ እጮኛው የሆነችው ቀነኒ አዱኛ በርካታ ተስፋ ያላት ወጣት ነች። በዚህ ወቅት ሕይወቷ ማለፉ ያለፈችበትም መንገድ እጅግ አሳዛኝ ሆኗል። በዚህ ምክንያት እንግዲህ ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱ አለም ጎሳ ምናልባት ለዚህ ግድያ እንደ ምክንያት እየተጠቀሰ ይገኛል። የተለያዩ መላምቶች ቢጠቀሱም ፖሊስ አሁንም ተጨማሪ የምርመራ ጊዜ ያስፈልገኛል በማለቱ ለነገ ቀጠሮ ተይዟል። ከዚህ ሞት ጀርባ ያለው የበርካታ ሰዎች ጥያቄ ነው። እንደሚታወቀው የቀነኒ አዱኛ ቤተሰቦች የልጅ ልጃችንን እውነት አውጡልን፣ አግዙን በማለት በተደጋጋሚ በማህበራዊ ሚዲያ ላይ በመውጣት ምልጃ እያቀረቡ ይገኛሉ። ሁለቱም እናትና አባቷ ለኢትዮጵያ ሕዝብ እንድታግዙን የሚል ጥሪ በተለያየ ጊዜ ማቅረባቸው ይታወሳል። ሁላችሁም እውነቱ እስኪወጣ ድረስ የልጃችን ገዳይ ማን እንደሆነ እስኪታወቅ ድረስ በትኩረት ተከታተሉልን አግዙን በማለት እጅግ በሚያሳዝን ልብን በሚነካ ተማጽኖ እናትና አባቷ አቅርበዋል። የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቁ ሐቋን እንድታወጡልን አሁንም ከጎናችሁ እውነቷ እስክትወጣ ድረስ የተለያዩ ሀሳቦችም ከዚች ወጣት ሞት ጋር እየተሰነዘረ ነው። ታዋቂ ቲክቶከሮች ብዙ ሀሳቦችን እያንጸባረቁ ይገኛሉ። ቲክቶከሯ ሮሚ በኦሮምኛ ቋንቋ ታዋቂው ቲክቶከር ራቼ ለምን ስለዚች ወጣት ዝምታን መረጠ በሚል ሰሞኑን በማህበራዊ ሚዲያ የወቀሳ ሀሳብ ስትሰነዘርበት ነበር። አብሮ በልቷል፣ ጠጥቷል ስለ ቀነኒ አዱኛ ብዙ ነገር ያውቃል። ዝምታ የመረጠበት ምክንያት ከበስተጀርባው አንድ ነገር አለ፣ ይህም ያጠራጥራል በማለት በተደጋጋሚ ሰሞኑን ቲክቶከሯ ታዋቂዋ ሮሚ ኦሮምኛ ቋንቋ በሚሰራው ራቼ ላይ ተቃውሟን አንስታለች። እንደዚህ ማድረግ አልነበረበትም፣ ስለ እሷ የሆነ ነገር ሀሳብ መሰንዘር ነበረበት። ዝምታን መምረጡ በጣም አሳሳቢ ጉዳይ ነው በሚል በቁጭት አስተያየት ትሰጣለች። ይህች ልጅም እኮ የኦሮሞ ባህል ስታዘጋጅ የነበረች ጥቁር ለብሳችሁ አትሊስት እስከ ሰማንያ ቀር። ለማንኛውም እንግዲህ ፖሊስ ያቀረበውን የተጨማሪ የምርመራ ጊዜ ለመወሰን ነገ ፍርድ ቤቱ ቀጠረው ሰጥቷል።